ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን። ወደ ዕለቱ እራሳችን እናልፋለን። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ዋና ሰብሳቢ አርበኛ ዘመነ ካሴ መልእክት አስተላልፈዋል። መልእክቱንም እንደሚከተለው እናስደምጣቸዋለን። ሰላሳ መልእክታቸውን በሰላምታ የጀመሩ ሲሆን ጤና ይስጥልኝ ውድ አማራውያንና የትግሉ ደጋፊዎች ካሉ በኋላም ሰውም ኢትዮጵያዊም ያልሆነው ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረንና አስከብረን የምንኖርበት ሥርዓት ለመገንባት በጋራን እንነሳ ሲሉ ተደምጠዋል። በመልእክታቸውም የአማራ ህዝብ በተፈጸመበትና አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎና አኩሪ ድሎች ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቻችን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበር የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን ተጠናክሮ ቀጥሏል ሲሉ ተደምጠዋል። አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችን ያለአንዳች መዘናጋት አጠናክረን እንቀጥላለን ሲሉም ገልጸዋል። አደረጃጀታችንም በተናበበ የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገው ጥረት በጥሩ መንገድ በትጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነት ቅርብ መልክ ለማስያዝ የአማራ ፋኖ ከፍተኛ ትጋት እየሰራ ነው ሲሉ ገልጸዋለሁ። ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉ እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገውን ትንቅንቅ እንደጠበቀ ሁኖ፣ በከተሞች የሚኖረው ህዝብ ግን የአረመኔውን የአብይ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ብዙ ሊጠቀምበት የሚችልበት የትግል ግባት እና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትጥቅ ትግሉን በመጠኑ ከመደገፍ ባለፈ በተገቢው ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ አልተነ። አልተጠናቀቀ ሲሉም ወቅሰዋል። በዛሬዋ የአብይ አብይ አህመድ አረመናዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ነው። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ሆኗል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችን አጥንቱን እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እየገለጽ ነው። የአማራን ህዝብ፣ ህልውናው የሚጠብቀው በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነንግሳግሱ መቅበር የሚቻለውን ሁሉንም የትግል ስልቶች በተገቢው ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንዲሁም ለአፍታ መዘናጋት የለበትም ሲሉም ገልጸዋል። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴ እና የዘር አጥፊ መደበቂያ ዋሻ መሆኑን በአፋጣኝ ማክተም አለበት ያሉ ሲሆን በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋምና አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን ስላ እያስተላለፍኩ የከተማችን የከተማ ትግላችንን በልዩ ሁኔታ የሚከታተል እና የሚያስተባብር የስራ ግብር ኃይል ተቋቁሞ ተገቢውን አመራር እንደሚሰጥም እናስታውቃለን ሲሉ ገልጸዋል ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ህልውናችን በተባበረ ክንዳችን ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ